የሚታወቅም አይደለም። አሁንም ልጆቼ ሆይ ስሙኝ፣ ከአፌም ቃል አትራቁ። መንገድህን ከእርስዋ አርቅ፣ ወደ ቤትዋም ደጅ አትቅረብ። ክብርህ ለሌላ እንዳትሰጥ፣ እድሜህም ለጨካኝ ሌሎች ከሀብትህ እንዳይጠግቡ፣ ድካምህም በባዕድ ሰው ቤት እንዳይሆን፣ በመጨረሻም ሥጋህና ሰውነትህ በጠፋ ጊዜ ታለቅሳለህ፣ ትላለህም፦ እንዴት ትምህርትን ጠላሁ፣ ልቤም ዘለፋን ናቀ የአስተማሪዎቼንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎች አላዘነበልሁም። በማኅበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ከጉድጓድህ ውሃ፣ ከምንጭህም የሚፈልቀውን ውሃ ጠጣ። ምንጮችህ ወደ ሜዳ፣ ወንዞችህ ወደ አደባባይ ይፈሳሉን? ለአንተ ብቻ አይሁኑ፣ ከአንተ ጋር ላሉ እንግዶችም አይሁኑ። ምንጭህ ብሩክ ይሁን፣ ከጉብዝናህም ሚስት ጋር ደስ ይበልህ። እንደ ተወደደች ዋላ፣ እንደ ተዋበችም ሚዳቋ ፍጡቷ፣ ሁል ጊዜ ታርካህ፤ በፍቅሯም ሁል ጊዜ ጥገብ። ልጄ ሆይ ስለ ምን ጋለሞታ ሴት ትወዳለህ? የሌላይቱን ስብብት ለምን ታቅፋለህ? የሰው መንገድ በእግዚአብሔር ፊት ነውና፣ አካሄዱንም ሁሉ እርሱ ይመለከታልና። ኀጢአንን ኀጢአቱ ታጠምደዋለች፤ በኀጢአቱም ገመድ ይታሰራል። አልተቀጣምና እርሱ ይሞታል፤ በስንፍናውም ብዛት ይስታል። መጽሐፈ ምሳሌ ምዕራፍ ስድስት ልጄ ሆይ ለጎረቤትህ ዋስ ብትሆን ስለ ሌላ ሰው እጅህን አጋና ብትመታ፣ በአፍህ ቃል ተጠመድህ፣ በአፍህ ቃል ተያዝህ። ልጅ ሆይ ይህን አድርግ ራስህንም አድን፣ በጎረቤትህ እጅ ወድቀሃልና፣ ፈጥነህ ሂድ ጎረቤትህንም ነዝንዘው። ለዐይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ፣ እንደ ሚዳቋ ከአዳኝ እጅ እንደ ወፍም ከአጥማጅ እጅ ትድን ዘንድ። አንተ ታካች፣ ወደ ገብረ ጉንዳን ሂድ መንገድዋንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች፣ እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንገዴ ችጋርህም ሰይፍን እንደ ታጠቀ ሰው ይመጣብሃል። ምናምን የሰው የበደለኛም ልጅ በጠማማ አፍ ይሄዳል። በዐይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ፣ ሁል ጊዜም ክፋትን ያስባል፣ ጠብንም ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቃል፣ ፈውስም ከቶ የለውም። እግዚአብሔር የሚጠላቸው ስድስት ነገሮች ናቸው፣ ሰባትንም ነፍሷ ጥብቃ ትጸየፈዋለች፤ ትዕቢተኛ ዐይን፣ ሐሰተኛ ምላስ ንጹሕን ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ ልጄ ሆይ፣ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው። ሁል ጊዜ በልብህ አኑረው፣ በአንገትህም እሠረው። ስትሄድም ይመራሃል፣ ስትተኛ ይጠብቀሃል፣ ስትነሣ ያነጋግርሃል። ትእዛዝ መብራት ሕግም ብርሃን ነውና ተግሳጽም ሰለፋ የሕይወት መንገድ ነውና፣ ከክፉ ሴት ትጠብቅህ ዘንድ ከሌላይቱም ሴት ምላስ ጥፍጥነት። ውበቷን በልባት ትመኘው፣ ሽፋሽፍቷም አያጥምድህ። የጋለሞታ ዋጋ እስከ አንዲት እንጀራ ነው፤ የአመንዝራም ሴት የሰውን ሕይወት ታጠምዳለች። በጒያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማ ነው? በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ወደ ሰው ሚስት የሚገባ እንዲሁ ነው። የሚነካትም ሁሉ ሳይቀጣ አይቀርም። ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይንቁትም፣ ብያዝም ሰባት እጥፍ ይከፍላል፣ በቤቱም ያለውን ሁሉ ይሰጣል። ከሴት ጋር የሚያመነዝር ግን አእምሮው የጎደለ ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል። ቁስልንና ውርደትን ያገኛል፣ ስድቡም አይደመሰስም። ቅንአት ለሰው የቁጣ ትኩሳት ነውና በበቀልም ቀን አይራራለትምና እርሱም ምንም ካሳ አይቀበልም። ስጦታም ብታበዛለት አይታረቅም። መጽሐፍ